ጣና ጋና ያለ ነው እንግዲህ በአሁኑ ሰዓት ላይ መሀል መርካቶ አስፋልቱን በአግባቡ እኩል ነው የሚጠቀሙት። እዚህ አካባቢ ላይ ሰው መኪናም ፍትሐዊ በሆነ መልኩ ያው አስፋልቱን ይጠቀማሉ። እኩል ነው የሚካሄደው። ይሄ የምታዩት እንግዲህ ጣና የሚባለው ህንፃ ነው። በጣም የሚያስገርማችሁ ነገር ደግሞ አንደኛ ነገር ምንድን ነው እዚህ አስፋልት ላይ በዚህ በጣና በኩል ወርታች ወረዳ አንድ ነው፣ ወደዚህ ወደ ላይ ደግሞ ወረዳ ስምንት ነው ማለት ነው። ይሄ መሀሉ አስፋልቱ ወረዳ አንድን እና ወረዳ ስምንትን የሚያካፍለው ነው ማለት ነው። አዎ ሁለቱን ያካፍላቸዋል። ለምሳሌ አሁን እዚህ አካባቢ ያሉ ህገወጥ ነጋዴዎች በዚህ የወረዳ አንዶች ደንብ ማስከበር ሲመጣባቸው እችን አስፋልት ተሻግሮ ማዶ ላይ ነው የሚሆኑት። የነዛ ደግሞ የወረዳ ስምንቶች ሲመጡባቸው እንደዛ ነው። በቃ ልክ አሁን ይህን እንደምታይ መሀል አስፋልት ላይ ከሆነ እንደዚህ የትኛውም ወረዳ ይዘውም ማለት ነው። እንደዛ ነው እና ስቅኝ ቦታ ነው ልላችሁ ፈልጌ ነው። ከፍተኛ የንግድ እንቅስቃሴ ይካሄድበታል። አሁን ድርተራ ነው ያለነው። እንግዲህ ብዙዎቻችን ፊልም ስናይ ያው ዋሴ ሪካርዶ የሚለው እዚ ድርተራ ህንፃ ላይ አራተኛ ፎቅ ላይ ነው ዋሴ ያለው። ሁሉም የፊልም መጫኛና መተርጎሚያ ቢሮዎች እዚ ላይ ነው ያሉት ማለት ነው። አሁን ደግሞ እንግዲህ የመርካቶ ባስ ተርሚናሉ ጋር ነው የምንገኘው። በዚው አስፋልት ቀጥታ ሆኖ ተርሚናሉ ነው ይሄኛው። መሀል መርካቶ እዛ ትዛ ራቀው የሚታያችው ህንፃው ከተቃጠለው ህንፃ አጠገብ ያለው ነው። ነባር የሚባለው ነው የተቃጠለው፣ የሸማ ተራ እሱ በላይ በኩል ያለው ነው። ከዛ ምዕራብ ሆቴል አለ። ምዕራብ ሆቴል ያው እንደ ነገርኳችሁ ወረዳ አንድ በምዕራብ ሆቴል በኩል። በዚህ በላይ በኩል ደግሞ ወደ ምስር ተራ ማስወጫው ነው። ወረዳ ስምንት ነው እሱ ከሶብላን ድረስ ያለውን የጃቡላን ድረስ ያለውን እናይና አብዶ በረንዳን ተመልክተን እንለያያለን ማለት ነው። ትንሽ ክራውድ ነው፣ ምሳ ሰዓት ላይ የደረስነው። በዚህ ወደላይ ወደ አመዴ የሚያስወጣው፣ በዚህ ደግሞ ወርታች ምናለች ተራ ነው የሚያስወርደው። ምናለሽ ጥራ ያስወርዳል። በዚህ ወደ ላይ ወደ አመድ የምስር ተራ ነው የሚያስወጣችሁ ማለት ነው። ሲለፉት ደግሞ ሰባተኛ ያስወጣናል። ግን በመሀል ላይ አብሎ በረንዳ አለ ማለት ነው ነው ያው እዚህ ግራህን ያዝ ቀኝህን ያዝ ምናምን የሚባል ነገር የለም። ዝም ብለህ በመሃል አስፋልት ከመኪና ጋር እየተጋፋ በቻልክ መጠን ሾልከህ ለማለፍ መሞከር ነው። ያው እንደዚህ ትገጭ ትችላለህ። ገፋህ የሚባል ነገር የለም መርካቶ ላይ ገፍትረኸኛል ምናምን በቃ ለእኔ አድርጎ መጥቶም ሊሄድ ይችላል። አሁን እንግዲህ አዲስ ከተማ ቅርንጫፍ መሀል መርካቶ ንግድ ባንክ ነው ያለነው። በላይ በኩል ደግሞ አዲስ ከተማ የገበያ ማዕከል አለ። ፊት ለፊት ላይ አብዶ በረንዳ ነው ያለው። እንግዲህ አብዶ በረንዳ የተባለበት ምክንያት ብዙ ምክንያቶች ይኖራሉ፣ ግን አብዶ የሚባል ሰውዬ ነበር እንጂ ያበደ ሰው አልነበረም ያው ሐጅ አብዶ የሚባል ሻወር ቤትም አለ እዚህ አብዶ በረንዳ ጀርባ ላይ። እንግዲህ ለተቀዳሜ በዛሬው ዕለት ትንሽ አንድ መስመር ለማየት ሞክረናል። ከዚህ በኋላ ያው አሪፍ አሪፍ ነገሮች ካሉ የምናሳያቸው ነው የሚሆነው። ግን ለጠቅላላ እውቀት አሁን ከአንዋር መስኪት ተነስተን በራጉኤል ጀርባ ቀጥታ እስከ አብዶ በረንዳ ድረስ መጠናት በመሀል ድርተራ አለ። ጥጋሚ ደግሞ ጣናንም አልፈነዋል። በዚህ መስመር ነው ያለው። በጣም አስገራሚ ቦታ ነው ይሄኛው። ምክንያቱ ለየት የሚያደርገው አንድ አስፋልት ወረዳውን ትለያለች፣ ግን በጣም ከፍተኛ ንግድ የሚካሄድበት ቦታ ነው። ከህገ ወጥ ጀምሮ እስከ ህጋዊ ድረስ በከፍተኛ ደረጃ ነው ስራ የሚሰራበት እዚህ አካባቢ። አብዶ በረንዳ እንግዲህ ይሄኛው ነው፣ ጫት ማከፋፈያ ነው። ይህን ይመስላል እንግዲህ በተወሰነ መልኩ። ምንድነው ያለው ውበት ያው ሰው ቁጭ ብሎ መቃሙ ነው። ግን ሰው በጣም ጭንቅንቅ ነው፣ ክራውድ ነው። ዛሬ እንደውም ቅዳሜ ስለሆነ እንደውም ሰው የለም ብዛት ማለት ትችላላችሁ። በጣም ሰው ሙሉት ያለበት አካባቢ አንደኛኛው ሁለት አመዴ የሚባለው አካባቢ በላይ በሚሊተሪ በኩል ደግሞ ሚሊተሪ ተራ በሚባለው በኩልም እንደዛው በጣም የሰው ክራውድድ አለ። ቢሆንም ግን መርካቶ ከትናንሽ እስከ ትላልቅ ንግድ የሚካሄድባት በጣም ውሰው የሚተዳደርባት የንግድ ቦታ ነች። ይህን ደግሞ ለእናንተ ነገራችሁ አልችልም አልፈልግም፣ ሲጀመር ምክንያቱም ሁሉም ምስ ያውቃልና፣ መርካቶ መሀል መርካቶ ነው ያለ ነው። ስለተከታተላችሁ እናመሰግናለን።